ወበረካቱ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ሰላም ብያለሁኝ። ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ከኔ ጋር ሰላም እንደሆነ ከእናንተም ጋር አላህ ሱብሓነሁ ወተዓላ ሰላም ያርግላችሁ፣ ፈጣሪ ሰላም ያርግላችሁ። ሰላማችሁን አብዝቼ ተመኘሁላችሁ። እንዲሁም ሰላም ለእምዬ ኢትዮጵያ ለሀገራችን፣ አላህ ሱብሓነሁ ወተዓላ እምዬ ኢትዮጵያ ሰላም ፍቅር አብዝቶ አብዝቶ አብዝቶ ያብዛልን ማለት ነው። ባለችበት ነገር ሁል ነጃይ በላት ከዚህ በላ ያውጣት ማለት ነው። በጣም ከባድ ነው አገራችን ያለችበት ሁኔታ ጦርነቱ ብዙ በልአ ነው ያለባት በዚህም በዚህም ማለት ነው። ከዛ ነጂ በላት እያላችሁ ሁላችሁም ዱአ አድርጉ። ሁላችሁም በየጻሎታችሁ እንግዲህ ጸሉላት ማለት ነው ለሀገራችንም የኢትዮጵያ የድሮውን ይመልስልን እያልኩኝ ዛሬ ደግሞ እጄላችሁ የመጣሁት ጉድ ጉድ ጉድ እኮ ነው። አረ ጉድ ሱመያና እዩ ወዴት እንደሚደርሱ እናያለን ማለት ነው። እንግዲህ መንገዳቸውን ቀጥሎ አሉ። እዩ ባንድ በኩል፣ ሱመያ ባንድ በኩል። ሱመያ እንደው ማሻአላህ ተባረከላ፣ ጀግናና ጎበዝ፣ ጠንካራ ሴት ነች። አንዳንድ ሴቶች በጣም ጎበዝ ናቸው፣ ጠንካራ ናቸው። አንዳንድ ሴቶች ደግሞ በጣም ልፍስፍን ናቸው፣ አይችሉም ማለት ነው። አንዳንዴ ግን ጥንካሬ ይስጠነ ማለት ጥሩ ነው ማለት ነው። እዩ ደግሞ የተቃጠለች ነገር ነች ማለት ነው። ወስተክበረላ እና ገና የሰይዶ ሳይሞት ራሱ ውርስ እንግዲህ ለመወረስ እየሮጠች ትመስላለች፣ እየቾከለች ትመስላለች። ገና እኮ በስነ ስርዓት ትዳራችሁንም አላረጉም። ይሄ ነገር ግን እውነት ይመስላችኋል ወይስ ውሸት? እኔ በበኩሌ ይሄ ነገር ምንም አልተዋጠልኝም። አንዳንድ አንዳንዴ ብዙዎች አብዛኛዎች እንዴት ብለን ፈምስ እያሉ ነጋ ጠባ እንዴት አድርገን እንፈምስ እያሉ ምን ኮሻኮሻት ነገር ትመስለኛለች። ያው እዩ ማንዳንዴ ሳያት ቻናሏ እንዲያድግላት ሰይዶ ደሞ እንደታወቀ ለብዙዎች ቻናል ከፍቶ ይሰጣል፣ ታቃላችሁ። ያው ብዙ ቻናሎቹንም ይሸጣል ማለት ነው። በዛ ላይ ደግሞ ብዙ እንትኖቹን ያስተዋውቃል። ጎበዝ ነው ሰይዶ። እንግዲህ ከድሮም ጀምሮ ታዋቂ ነው፣ የሌለው ቻናል የለም ማለት ነው። እሱ ቤት ያሉ ልጆች ሁሉም ቻናል አላቸው ራሳቸውን ደግሞ ችሎ ያው እሱ አሳድጎላቸው ማለት ነው። እና ጎበዝ ነው፣ ጠንካራ ነው። በዚህ በዚህ እነሱም ቢሆን ቢከፍሉትም ተባብሮ ያሳድግላቸዋል። ከዛ በኋላ ራሳቸውን ችሎ እንትላሉ። አሁንም እኔ ሳስበው ሳስበው እዩም ቻናሉ እስከሚያድግላት ድረስ ምክንያቱም ይህን አይዲ ካመጣን ጥሩ ነገር ይመጣል፣ ቻናሉም እንቅስቃሴ ይኖረዋል ብሎ እኔ አብዛኛ ሰው ሲያያቸው ቻናላቸው እንዲያድግላቸው እንጂ ተጣላን የሚሉት ተጣልቶ አይደለም። ይሄም ተደረገ የሚሉት ይሄም ተደርጎ አይደለም። ነገር ግን ቻናላቸው እስከሚያሳድጉ ድረስ ነው። ይሄ አሁን ሱመያና ሰይዶ ተጣልቷሉ አይ እውነት ምስጠግብቷል ብዬ አላስብም። በነገራችን ላይ ሆኖም ግን ሆኖም ግን የሚሰሩት ፊልም ግን ጥሩ ነው። ትክክለኛ ከሆነ እንግዲህ ያው በሸሪያችን የተከለከለ አይደለም። እስከ አራትም ነብያችን ሱላይ ሰለም ፈግዷል። ሆኖም ግን ይሄ ደግሞ እሷ ሱመያ ካልወደደች መብቷ ነው። ይሄ ማለት ነው። እሷም ደግሞ ይሄን ያልፈልግም፣ ፈታኝ ግን ማለት ትችላለች። ሆኖም የልጆች ሁለት አባት ነው። ያው ልጆቹም ደግሞ እንዴት ሆኖ መጀመሪያ ጊዜ በስንት መከራ እነዚህ ልጆች ራሱ የተወለዱት እነሱ ነው የሚያውቁት። ያው ብዙዎቹ መተወልዱን ወይ እየተባሉ ነው ዩቲዩብ ጥያቄ ብዙ ጊዜ መተወላቸው ነው መጀመሪያ ላይ እንትን ባሉበት ያው አልሆነም። እና እንግዲህ ተወልዶ ታደጉ። ልጆቹም እንግዲህ ማሻላ የሚያማምሩ ናቸው የሚያጓጉ ናቸው። እሱም ሰይዶም እንግዲህ እሷም ለፍቶ በአረብ ሀገር እንደምታውቁት ብዙ ወጣ ወረድ አለ፣ ብዙ ድክመት አለ። ያንን ሁሉ ለፍታ አሳድጋ ይሄን ለዚህ ቤት አብቅታለች። አሁን ደግሞ ያንን ቤት ካልወረስኩኝ ብላ ይርፍ ቁጭ እዩ አይነ ምን አይነት አይነ ውጣነሽ ደግሞ አንቺ። አረ ተይ እንጂ ተይ ተይ ተይ። ትላንትና መተሽ ደግሞ አሁን የሰው እንትን ላይ ጓዳ ላይ እጅ ካላስገባው ማለት ነውሩ ነው። ገና አመት አልሞላችሁ። ገና ስንት ወር ናችሁ? ብቻ ግን ባላቅም ማለት ነው። በቀደም ነው ተጋቡ ምናምን ተብሎ ጫጫታ የሰማ ነው። ሆኖም ግን ግን ለእንትንሽ ለሾኮላሽ ያኔ ገደብ ቢኖረው ጥሩ ነው ብዬ ነው ማስበው። ያው የሱመያ ልፋቷ ነው የለፋችበት ነው ብሎ አልሳይዶም ራሷ እሷ ከፈቀደች ስምሽ ላይ ያዞራለሁ ብሎ እንግዲህ ውል ተዋውለዋሉ። አሁን ሰርተፍኬትም ተሰጥቶታል እዛ ላይ ማለት ነው። እሱ ያው ለዛ ላይ ብዙ ማስታወቂያዎች ስለሚሰራላቸውም በዛ ላይ ታዋቂም ስለሆነ ያው ሰርተፍኬትም ተሰጥቶታል ሳይዶ ማለት ነው እና በቤቷ ስሟ ዞረላት። እንግዲህ ምን እንደሚፈጠር ከሁን በኋላ ይታያል። ያው ሱመያ ደግሞ ያ ነይና ቤትሽን ተረከቢ ተብሏ ነበር በስምሽ እና ዞርልሽ ለልጆችሽ ለወደፊት ብሏት ነበር። እሷ ደግሞ አረ እኔ አንድ ነገር ብታረገኝስ አልመጣም የሆን ነገር ቢፈጠርስ በመጣሁበት ሰዓት የሆን ነገር ብታረገኝስ ለራስህም እንኳን ፍራ የልጆች አባት አንድ ነገር እንዳታረግ፣ ሁኔታዋ ያስፈራል። በረኪና እያለች ስሟን ደግሞ በረኪ በረኪና ውላ አውጥታላት አለ ማለት ነው እና እያለች ነው። ስለዚህ ሆኖም ግን አንዳንዴ ለከት ሲኖረን ጥሩ ነው። ለአንዳንድ ለገንዘብም ነገር መሮጥ ጥሩ አይደለም። ባልም እኮ ይገምታል አብዝተን እንደዚህ ስንሮት ሁኔታችን አይቶ ይሄ እሷ ደግሞ ያው ባሌ አንድ ነገር ቢሆን በስሜ የሚዞርልኝ ነገር ይፈልጋለው ነው ያለችው ያለችው ባሏ አይኖርም አይኖርም ገና ለእርሱ መሮጧ ራሷ ያው ምክንያቱም ቤተሰቧ ሄዳ አናግራቸው ይመስለኛል ይሄ ልጅ ይፈታሻል መጀመሪያም ወዱ አላገባሽም ስለዚህ ሊፈታሽ ይችላል። በስምሽ የሆነ ነገር ይደረግልሽ ተብላ ነው ይሄን የምታረገው ማለት ነው። ሆኖም ግን ሰው ሳይሆን ማየት ዋናው ፍቅር ነው። ፍቅር ካለ ማንኛውም ሰው የፈለገ ነገር ቢል በፍቅር ትኖራላችሁ፣ በፍቅር ታሸንፋላችሁ። ነገር ግን ፍቅር ከሌለ ቤቱን በራስሽ ስም ቢዞርም ዋጋ የለውም ማለት ነው። የሰው ልጅ ፍቅር ሲኖረው ነው። አሁን ይሄን በራስሽ ስም አዙረሽ ሰይዶ ፈተሽ ሌላ ልታገቢ ትችላለሽ። ይሄ አላህ ስብሃነ ወተዓላ ነው የሚያቀው። ስለዚህ አንዳንዴ ግን አብዝተን መሮጥም ጥሩ አይደለም። ለትዳራችንም ገደብ አይኖረውም። ለትዳራችን ፍቅር አይኖረውም። ስለዚህ እዩ፣ አታብዡ። በጣም አብዝተሽ ዋል ትላንት መተሽ ደግሞ አሁን ላሁን እኔን ሰሩኝ፣ ግረፎኝ፣ ስቀሉኝ አልሽኝ። በጣም በጣም ለከተሌለው ፎቅ ወጣች ስለሆነ ማለት ነው። ሱመያ ግን ጨዋነቷ፣ አነጋገሯ፣ ረጋነቷ እኔ በጣም ተመችተኛለች። ሱመያ በዚህ ቀጥ ጎበዝ፣ ጠንካራ ነሽ። እንግዲህ ያው እኔ ከምንም በላይ አልሀምድላ የመዳም ቅሞች ካበረታቱኝ ይበቃኛል። እነሱ መቶ ሰብስክራይብ ካረጉኝ ይበቃኛል። ከጎኔ ከቆሙ ይበቃኛል ብላለች። ያው ቤትም አላት፣ ነገር ግን አላለቀላትም። እስከሚያልቅላት ድረስ ነው እሷ የራሷ ቤትም አላት። ሆኖም ግን እሷ ደግሞ ይሄን አይል እንደሷ እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ማንንም አልፈልግም ብቻ የምትል ሰው አይደለችም። ጎበዝ ጠንካራ፣ ጎበዝ ነች ማለት ነው። አድንቂያት ያለሆኝ እና ንግስት፣ እውነትም ንግስት ነሽ። እሱም ደግሞ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ያው ለእዩ እንደው የእሷ ያህል ፍቅር የለውም። ለዩ የእሷ ያህል ፍቅር የለውም። እንደው ሱመያ በጣም የምትወደድ የምትፈቀር ጨዋና ጸባየኛ በጣም ጎበዝ። እኔ ከድሮ ጀምሬ ነው ማውቃት። በነገራችን ላይ ሱመያ እውነት ለመናገር አክላቋ፣ ሁሉ ነገሯ፣ አለባበሷ፣ አረማመዷ፣ አነጋገሯ በጣም ፐርፌክት ነች። በጣም ነው የምትመቸው። እኔ ከድሮ ጀምሬ ያው የእጅም ስራ ትሰራ ነበር። ብዙ ያው ዩቱብ ላይ ሲሰሩ ከመጀመሪያ ጀምሮ ሳይዶ ሲሰራ ሁሉንም ይከታተላለሁኝ። በጣም ጎበዝ ናቸው ሁለቱም። በፍቅር በሰላም በደስታ እንግዲህ ሳይጣሉ የኖሩ ሰው ናቸው። አሁን ግን በዚች በአጭር ጊዜ የሆነ ነገር ተፈጥሮ በጣም ከባድ ነው። ያ ሁለተኛ ምስት አምሮቱ ሆናል። ሁለተኛ ምስት ሊያገባ አስቧል፣ ሰይዶ አግብቷል ማለት ነው። አስቧል ሳይሆን አግብቷል ነው የሚባለው፣ አግብቷል ይባለኝ። እንግዲህ ያው ሰርጉም ተባላት እንደዚህ። እኔ ይሄ እኔ ነገር ሁሉም ነገር እውነተኛ አይደለም፣ ውሸት ነው። አትሞኙ፣ ይሄ ነገር ውሸት ነው። እናንተ ልጆች እውነት አይደለም። ለምን ብትሉኝ እነሱ ያው እንደዚህ አድርጎ ቻናላቸውን ካላሳደጉ የሚያሳድግላቸው የለም። በአሁን ሰዓት ደግሞ በተለይ በተለይ ሁሉም በየእንትኑ እየገባ ስለሆነ ቻናል የሚያይ ሰው የለም እንደ ድሮ የሚከታተል የለም። ድሮ በጣም ነበረው የሚከታተሉት የመዳም ቅሞቹም ራሳቸውን ከፍቶ ለራሳቸው ነው እንጂ በአሁኑ ሰዓት እንደ ሰው የሚከታተል የለም። ለዛ ነው። እናም ሆኖ ግን ልጆች፣ ቤተሰቦች የዛሬው ፍትፈታችን ይሄን ይመስል ነበር። እንግዲህ ይሄን ነበር ይሄላችሁ የመጣሁት የሱመያና የኢዩ የሰይዶ ማለት ነው። እንግዲህ በሚቀጠለው ቪዲዮ እስከምንገናኝ አላህ ባላችሁበት ይጠብቃችሁ። ፈጣሪ ባላችሁበት ይጠብቃችሁ። ሰላማችሁ ያብዛልኝ፣ ፍቅራችሁን ያብዛልኝ። ሁላችንም በያለንበት ይጠብቀን። ለሰላም ለፍቅር እንሮጥ። እንግዲህ ከሰው ከማጋጨት ከነጻነት ሁሉ ነገር ከዘረኝነት ነጻነት እንውጣላችኋለሁኝ። ቪዲዮውን ከወደዳችሁ ላይክና ሼር ማድረጉ እንዳረሱ ሰብስክራይብ አድርጉ። አዲሶች ደውል ምልክቱን ማጥቆሩንም እንዳረሱ። ሁላችሁንም አመሰግናችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።